የመጣሽበት ሴፉዬ ግን በጣም እኮ ደስ የምትለው እውነቴን ነው። እንዴት አሪፍ ቶክሾ እንደምታያክል ደግሞ ልነግርህ እወዳለሁ። ይሄንን ታስተምረኛል አይደለም። ሁኩ ሰብስቤ ማለት ኦፕራዊን ፍሬ በሀበሻ ቀሚስ ነው። ማንዛ ደረሰኝ። በጣም ማለት ጨዋታ ትቻያለሽ። ባለፈው እንደውም ከንዋይ ጋር ሁሉ አሪፍ ደስ የሚል እኮ ቆይታ ነው። ደስ ይላል ንዋይ። አሁን ለምሳሌ የመጀመሪያ ስሙ አንቺ ተሾ ላይ አለ የቤት ስሜ ብሎ ሲናገር የሰማሁት እኔ ምን አቅለት አለው። እኔ ንዋይ ነው የማውቀው። አሁን ቢናገርም አልሰማውም። ሌሊኒ ሰብስቤ እኮ ነበርኩ ድሮ ትምህርት ቤት ፣ ግን ኩኩ ነኝ ሁሉ ጊዜም። ኦፊሻል ስሜም ኩኩ ነው፣ ግን ኢሌኒ ተብያታለሁ ትምህርት ቤት ነበርኩኝ። እኔ ግን ኢሌኒ ስትይኝ ደግሞ አሁን ኢሌኒ መስለሽ ነው።